ብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጄኔራሉ በእኛ ላይ የነደደው እሳት በአዳን ባሏቸው የኢትዮጵያ ጎረቤቶች ላይ መለኮስ ዋነኛ ግባቸው እንደሆነ ተናገሩ። ብልጽግና በአማራ ክልል በመደበኛ የሰራዊት ክፍሎቹ የሚያደርገው ውጊያ ስኬት ማጣቱን ተከትሎ ፓራ ኮማንዶ የሚል ኃይል እያሰለጥንኩ ነው ብሏል። በክልሉ የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። በሀገሪቱ ዩኒቨርሲቲዎች የተማሪዎች ተቃውሞ ተቀሰቀሰም። በበርካታ የኅብረተሰብ ክፍሎች ዘንድ ታፍነው የቆዩ ጥያቄዎች ወደ አደባባይ መውጣትም ጀምሯል። ማመፅ መፍትሔ ያገኘባቸው ሁኔታዎች መኖራቸውን ተከትሎ ይህ እየተተገበረ ያለም ሆኗል። እንመለከተዋለን። በሌላ በኩል አገዛዙ በነዳጅ ምርቶች ላይ የ30 በመቶ ግብር ከሚቀጥለው ወር ጀምሮ እንደሚተገብር ታውቋል። ኤሌክትሪክን ጨምሮ የበርካታ መሰረታዊ አገልግሎት ክፍያዎች ጭማሪ የሚጠበቅ ሲሆን በተለይም የነዳጅ ጭማሪው ግን ሌላ የዋጋ ንረቱን የሚያባብስ እርምጃ ተብሎለታል። ዝርዝሩን አዘጋጅተናል። ብልጽግና እንጀራና ዳቦ በሸቀጣሸቀጥ ሱቆች ውስጥ መሸጥ ሊከለከል ስለመሆኑ አሳወቅም። ዋና ምክንያት ያለው ደግሞ ንጽህናውን የጠበቀ አይሆንም በማለት ነው። ተጨማሪ መረጃ አዘጋጅተናል። በኢትዮጵያ የተከሰተው ወረርሽኝን በተመለከተ የጤና ሚኒስቴር ሰው መሞቱን አምኗል። ይህ መግለጫ የተሰጠው ደግሞ የተደቀነውን አደጋ በተመለከተ መረጃ አውጥታል ያለውን ዶክተር ብልጽግና ካባረረ በኋላ ነው። ሌላኛው መረጃችን ነው። የተማሪዎችን አመፅ ተከትሎ በተነሳው ተቃውሞ ለማፈን ሰዎችን ያስገደሉት መሪ የሞት ፍርድ ተላለፈባቸው። ፍርድ ቤቱ በሰብአዊነት ላይ የተፈጸመው ወንጀል ጥፋተኛ ናቸው በማለት የቀድሞ ጠቅላይ ሚኒስትር ላይ ውሳኔውን ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጄኔራሉ በእኛ ላይ የነደደውን እሳት በአዳን ባሏቸው የኢትዮጵያ ጎረቤቶች ላይ መለኮስ ዋነኛ ግባቸው እንደሆነ ተናገሩ። ብልጽግና በአማራ ክልል በመደበኛ የሰራዊት ክፍሎቹ የሚያደርገው ውጊያ ስኬት ማጣቱን ተከትሎ ፓራ ኮማንዶ የሚል ኃይል እያሰለጠንኩ ነው ብሏል። በክልሉ የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ባልታወጀ የአስቸኳይ ጊዜዎች ውስጥ በሚገኘው የአማራ ክልል ሁለት ዓመት ተኩል አካባቢ ለሚሆን ጊዜ የአየር ኃይሉ የጦር ጀቶችና የድሮን ስምሪቶች ተሰጥተው ብደባዎች፣ እየተፈጸሙ የባህር ኃይሉና የሜካናይዝድ ክፍሉ የኮማንዶና እግረኛ ሰራዊቱም ተልኮ እየተዋጋም፣ የሚሊሻ የሰላም አስከባሪና የአድማ ብተና ኃይሎችም እየሰለጠኑ እየተበተኑ፣ በርካታ ውጋዎች ቢከናወኑም የመጣ ለውጥ ግን የለም። የርስ በርስ ጦርነቱ መሰረታዊ የፖለቲካ ምክንያቱን ምላሽ በመስጠት ለመፍታት ከመጣር ይልቅ በጦር ሰራዊትና በድሮን ለመግታት እየሞከረ የቀጠለው አገዛዙ ሌላ ተዋጊ ኃይል ሌላ የዚህ ፍጅት ሰለባ ኃይልን እያሰለጠንኩ ነው ይላል። ይህንንም ፓራ ኮማንዶ ሲል ይጠረዋል። የ11ኛ እዝ መከተል አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌም ግን ባሳደጋቸው ማህበረሰብ ላይ ካሰማሩት ሰራዊታቸው ባሻገር ይህን እኔ ፓራ ኮማንዶ የተሰኘውን ኃይል በደቡብ ወሎ መረኩም ብለዋል። በእርግጥ ከሰሞኑ ወደ ክልሉ ያቀኑ የብልጽግናው መሪዎች የሚሆኑት ጀነራሎች ዛቻዎቻቸውን እያሰሙ አታሸንፉንም እያሉም ናቸው። ጠቅላይ ሚኒስትር አብይ አህመድ ከሚሴላ የተገኝተው አታሸንፉኝም ማለታቸውን በተመለከተ መዘገባችን ይታወሳል። ለዋናው ከሚሉት ከኤርትራ ጋር እናደርገዋለን በሚልም ለሚዘቱት ጦርነት እንቅፋት ሆናችሁብን የሚል ክስን የሚያቀርበት ወታደር አዛዦችም ከሰሞኑ ደጋግመው እየተሰሙ ነው። ውጊያ በሳይንስ ነው። በከራይተው ዳግመኛ ትክዱን። እኛ ለትልቅ ጉዳይ የተዘጋጀን ነው፣ ረፉልን ወደ ጎጃም የተሰማሩት የስድስተኛ እዛዛዡ ብርሃኑ ጥላሁን በዛው በጎጃም ያሉት ሌትናንት ጄኔራል መሐመድ ተሰማም በጎንደር ቀጠና ኢትዮጵያውያንን እርስ በርስ እያጋደሉ የቀጠሉት ብርሃኑ በቀለ ወዘተም ይህንኑ ሲናገሩ ተሰምቷል። የቀድሞው የአብይ አህመድ የጥበቃ ኃይል ኃላፊ የሆኑትና የወቅቱ የሰሜን ምዕራብ እዛዛዥ ብርሃኑ በቀለ ባለፉት ሁለት ቀናት ከቋራ እስከ ሁመራ አዋሳኝ አካባቢ ያለው የኔትወርክ አገልግሎት ጭምር እየተቆራረጠ በሚገኝበት ወቅት የሚመሩትን የእርስ በርስ ጦርነት የሚቆም ሳ ሆን የሚጠናከር ብለውታል። በትንሹ በአራት ሀገራት ሉዓላዊነቱ ተደፍሮ የሚገኝን ሀገር የሚመራ አገዛዝን የሚያገለግሉት እኒህ አዛዥ ሉዓላዊነታችንን ማንም እንዲነካ እንፈቅድም የሚል ንግግር አክለውበታል። ይኸው በውጊያም የዛለም በጦርነቱ ምክንያትም ያላመነ በተለያዩ ጊዜያትም ከስምሪት ቀጠና የሚጠፋን ወታደር ለማበረታታት በሚል የሚደረገው የአዛዦቹ የውጊያ ቀጠናዎች ጉዞ ቀጥሎ ወደ ጎጃም ተጉዘው መሰል ንግግርን ያቀረቡት ደግሞ የምስራቅ አዛዡ ማህመድ ተሰማ ናቸው። እኒህ ወታደራዊ አዛዥ አንድ ያመኑት ጉዳይ በእሳት እየተለበለብን ነው ያሉበት ነው። በእርግጥ እርሳቸውና አለቆቻቸው እንኳን እሳቱ ወላፈኑን ባያገኛቸውም ይህንን እሳት በመጫርባ ባ እንዳያሰማሩብን ያሏቸውን አካላትን ግን እጃቸውን ሊቆርጡ እሳትም ለቁሰው እነርሱንም ሊያቃጥሉ ሲዝቱባቸው፣ ግባቸውም ጽንፈኛው መግደል ላይ መቆም ብቻ ሳይሆን እንዳልሆነ ሲያብራሩ ተሰምተዋል። የታሪካዊ ጠላቶቻችን የውጭ በአዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል ነው። ወደኛ የተነጣጠረው የባዕዳሮችንም ቀስት ወደ እነሱ ማዞር መቻል አለ በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደ እነሱ ማዞር መቻላለን። ይህንን ለማድረግ ደግሞ እዚጋ ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። አገዛዙ የባንዳ ላኪ በአዳን ሲል በይፋ በፓርላማን በውጭ ጉዳይ ሚኒስትሩ በኩልም ከሰሞኑ ያቀረበው በዋናነት ሻቢያና ኤርትራ ነውና፣ ጀኔራል መሐመድ ተሰማም ከዛ ድጋፍ አገኙ በሚል ባንዳ ሲሉ የአማራ ክልል ወጣቶችን የሚፈርጁትም ይህንኑ እሳቱን እንወስድበታለን፣ ቀስቱንም እናዞረዋለን የሚሉት ወዴት እንደሆነ ለማስቀመጥ አያዳግትም። የሻቢያ የኢትዮጵያን የማተራመስ ተግባር ጌዲዮን ጢሞቴዎስ አሊያም መሐመድ ተሰማ ዛሬ ስላሉት ሳይሆን ቀድሞም የነበረና የሚታወቅ መሆኑ እንዳለ ያለው ሆኖ እነዚህ የአገዛዙ ባለስልጣናት ግን በየትኛው ሞራላቸው የባንዳና በአዳ ፈረጃን ለመስጠት ይችላሉ የሚለውን የመሐመድ ተሰማ ከሁለት ዓመታት በፊት ስለ ሻቢያ የጦር ሰዎች የሰጡት ምስክርነት አንድ ማይ ሆኖ የሚጠቀስ ነው። የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም፣ ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። የሆኖ ሆኖ እንኳን ወታደራዊ አዛዦች የሀገሪቱ መከትል ጠቅላይ ሚኒስትርም ተላላኪ ሲሉ የፈረጁት የአማራ ሕዝብና መሬትን የጦርነት አውድማ አድርገውት እነዚህ አዛዦች ቀጥሏል። ዛሬ በሰሜን ወሎ ዞን ቆቦ ቀጠና ኝኝበርና ጮቤበር ተብሎ በሚጠሩ አካባቢዎች ላይ ተኮስ የነበረው የከባድ መሳሪያም ቀዳሚው እለታዊ ምሳሌ ነው። በዚሁ በወሎ ቀጠና ደቡባዊ ዞን ውጫ ላይ ከተማ አቅራቢያም እንዲሁ አልብኩ አካባቢ በዋናነት የክልሉ የሚሊሻ አባላት ለጉዳት የተዳረጉበት የተኩስ ልውውጥ እንደነበርም ተሰ ተገምቷል። በጎንደር ቀጠና ምዕራብ ጎንደር አርማጭሆ ሁለት የተለያዩ ስፍራዎች ላይ በደርዘን የሚቆጠር ሰብአዊ ጉዳትን ያስከተለ ውጊያ ነበርም ተብሏል። ትናንት በጎጃም ቀጠና አዴት ቅርብ ርቀት ዳቦል ተብሎ በሚጠራ ስፍራ የነበረው ድንገተኛ ጥቃትን ጨምሮ በተለያዩ የክልሉ አካባቢዎችም የእርስ በርሱ ጦርነት እንደቀጠለ ነው። በሀገሪቱ ዩኒቨርሲቲዎች የተማሪዎች ተቃውሞ ተቀሰቀሰም። በበርካታ የህብረተሰብ ክፍሎች ዘንድ ታፍነው የቆዩ ጥያቄዎችን ወደ አደባባይ መውጣት ጀምሯል። ማመፅ መፍትሄ ያስገኘባቸው ሁኔታዎች መኖራቸውን ተከትሎ ደግሞ ይህ እየተተገበረ ያለ ሆኗል። ባለፈው ዓመት የሕክምና ባለሙያዎች እስር፣ አፈና፣ ከስራ መባረር፣ ድብደባን ጨምሮ የተለያዩ ተጽዕኖዎችን ተቃውሞ ያደረጉት አድማ በኑሮ ውድነቱ ሳቢያ እርባና ብስ ቢሆንም ለሌሎች የመንግስት ሰራተኞች የደሞዝ ጭማሬ እንዲደረግ አንዱ መነሻ ምክንያት እንደሆነ ይታመናል። ታምናል። ይህ ተጨማሪ የተባለው ደሞዝ ደብዛው የጠፋባቸው መምህራን ደግሞ ባለፉት ሳምንታት በየአካባቢው አምፀው መፍትሄ የተሰጠባቸው ውስን ስፍራዎች አሉ። አሽከርካሪዎችን በተለያየ ቦታ ተቃውሟቸውን ሲያቀርቡ ተስተውሏል። በተለያዩ የሙያ ዘርፎች ላይ የሚገኙ ሰዎች ከአመፅ መልስ የብልጽግና አገዛዝ ተገዶ በጥቂቱም ቢሆን ምላሽ የሰጠባቸው ቦታዎች መኖራቸው ደግሞ ተቃውሞን ማሰማት መፍትሄ ተደርጎ እንዲወሰድ ያደርጎታል። ዛሬ ደግሞ በሀገሪቱ በተለይም በኦሮሚያ ክልል ዩኒቨርሲቲዎች ተቃውሞዎች ተቀስቅ ሰውሏል አምሽተዋል አምቦ ሰላሌ ቡሌ ሆራ መዳውላቡን ጨምሮ እንደ ዴዶ ያሉ ዩኒቨርሲቲዎች ድረስ ተቃውሞችም ተደምጧል። የዚህ ተቃውሞ መነሻ ምክንያቱ ደግሞ የብልጽግናው መንግስት የትምህርት ፖሊሲ ነው። በየአመቱ የአስራ ሁለተኛ ክፍል ተፈታኞች ቁጥር የሚቀንስባት ግን እነ ብርሃኑ ነጋ ዘጠና ሁለት በመቶ በመ ተማሪዎችን መጣል በስኬት በሚያወሩባት ኢትዮጵያም የህጻናትና ወጣቶችን እጣ ፈንታ አስፈሪ ያደረገ የትምህርት ነባራዊ ሁኔታ ተፈጥሯል። ከሰባት ሚሊዮን በላይ የሚሆኑ የሀገሪቱ ህጻናት ትምህርት ቤት አልገቡም። በሺዎች የሚቆጠሩ ትምህርት ቤቶች ድሮንን ጨምሮ በተለያየ መንገድ ወድመዋል። እንደምንም ባለፉት አራት ዓመታት ብቻ የአስራ ሁለተኛ ክፍል ከወሰዱ ከሶስት ሚሊዮን በላይ ተማሪዎች ውስጥም ከሁለት ነጥብ ስምንት ሚሊዮን በላይ የሚሆኑት ተማሪዎች ወድቃቸዋል ተብለው በብልጽግና ተበይኖባቸዋል። ተማሪን በትምህርት ተስፋ ማስቆረጥና ያለማስተማር ፖሊሲን ተከትለው የሚሰሩት የረባ የትምህርት ሰነድ የሌላቸው በዚህ ምክንያት ከሚማረው የሀገሪቱ ትውልድ ጋር እልህ የተጋቡ መሆናቸው የሚነገርላቸው የብልጽግና ዋና ዋና መሪዎች ብርሃኑ ነጋ እየጣሉ ብርሃኑ ጁላ እንዲቀበሉና ወታደር አድርገው እንዲያስጨርሱ የሚያደርጉበትን አሰራርም ቀጥለውበታል። ከሰሞኑ ደግሞ በጠባቡ ቀዳዳ ቢሆኑ ወደ ዩኒቨርሲቲ የገቡ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያም በሚቀጥለው የትምህርት ዘመን ተግባራዊ መሆን ይጀምራል በሚል ይፋ መደረጉ ይታወሳል። ተማሪዎች ዛሬ ወደ ተቃውሞ ያስወጣቸው ምክንያትም ይህ ስለምን አንድ ዓመት ተጨመረብን የሚለው ጉዳይ ነው። በዚህም በበርካታ የኦሮሚያ ዩኒቨርሲቲዎች ተቃውሞዎች ሲደረጉ ውሏል። እንደሚቀጥሉም ይጠበቃል። ከተሰሙ መፈክሮች ውስጥም ከዓመታት በፊት የሚታወሰው ዳውን ዳውን የሚለው ቃል እየተነሳ ብርሃኑ ነጋ የተወገዙበትም አንዱ ነው። እንዲህ ያለው ተቃውሞ በአንድ በኩል አገዛዙ ላይ ተዳፍ ተዳፍነው የቆዩ የጦር መሳሪያ አልባ ተቃውሞዎች እንደገና እየተቀሰቀሱ ስለመሆኑ ያመላከተ እንደሆነ የሚገልጹ አሉ። አገዛዙ ግን ዳውን ዳውን ብርሃኑ ወደ ዳውን ዳውን አብይ አህመድ ይቀየራል የሚል ስጋት ውስጥ የከተተው ሆኗል። በሌላ በኩል በነዳጅ ምርቶች ላይ የሰላሳ በመቶ ግብር ከሚቀጥለው ወር ጀምሮ በአገዛዙ እንደሚተገበር ታወቀም። ኤሌክትሪክን ጨምሮ የበርካታ መሰረታዊ አገልግሎት ክፍያዎች ጭማሪ የሚጠበቅ ሲሆን በተለይም የነዳጅ ጭማሪው ሌላ የዋጋ ንረቱን የሚያባብስ እርምጃ ተብሎለታል። አገዛዙ የና አይኤምኤፍን ፖሊሲ ተቀብሎ በርካታ የገቢ ማግኛ ዘዴዎችን በህዝቡ ላይ መጫኑን ቀጥሏል። ይህ ከአዲሱ ዓመት ጀምሮ ስኳር፣ ነዳጅ፣ ጨው ና ሌሎች መሰረታዊ ፍጆታዎች ላይ ሳይቀር እሴት ታክስ እንደሚጠብቃቸው ተገልጾበት የነበ ነበረ ጉዳይ ነው። ለመንግስት ሰራተኞች ደሞዝ ጨመርኩ ብሎ የዋጋ ግሽበቱ ደሞዙ ከመድረሱ አስቀድሞ የንር ዘንድ ምክንያት የሆኑ እርምጃዎች ላይ የተጠመደው የብልጽግናው መንግስት ነዳጅ ላይ ያሳለፈው ውሳኔን በሚቀጥለው ወር መተግበር ይጀመራል ተብሏል። ከንጉሱ ዘመን ጀምሮ የኢትዮጵያ መንግስታት ድሀ ዜጎችን ታሳቢ እያደረጉ ለረጅም ጊዜ ያቆዩትን የነዳጅ ድጎማ ቀስ በቀስ በና አይኤምኤፍ ትእዛዝ ሙሉ በሙሉ እያስወገደ ያለው የወቅቱ አገዛዝ አዲስ የግብር አወቃቀር ያለውን ተግባር ከታኅሳስ አንድ ጀምሮ ስራ ላይ ያውላል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ ሴት ታክስ ወይንም ቫትና 15 በመቶ ኤክሳይዝ ቀረጥን ያካተተም በአጠቃላይ 30 በመቶ ታክስ መጣል ሲሆን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረትም የነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ይሆናል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱን ይበልጥ እንዲያባብስ ያደ አድርገዋል የሚል ስጋትን ያሳደረም ነው። ጠቅላይ ሚኒስትሩ ባሳለፍነው ሰኔ በፓርላማ ባደረጉት ንግግር 128 ብር መሸጥ የሚገባውን ነዳጅ 122 ብር እንዲሸጥ ያደረግነው ደጉመን ሆኖ ነው ማለታቸው አይዘነጋም። ይህም መንግስት እስከዛሬ ሲደረግ የነበረውን ድጎማ አንስቶ በአንድ ሊትር ላይ ስድስት ብር ብቻ እንደቀረው የሚያሳይ ነበር። ይሁን እንጂ 122 ብር ከሚሸጥ ነዳጅ ላይ 15 በመቶ ተጨማሪ እሴት ታክስ በማስከፈሉ ዜጎችን ከሚደጉመው ስድስት ብር አልፎ ተጨማሪ 18 ብር ፖለቲካ ፍሩ እንዲቆዩ አድርጓል። አሁን ከሚቀጥለው ወር ጀምሮ ይህ በ30 በመቶ ግብር እንደሚያድግ ይጠበቃል። ብልጽግና እንጀራና ዳቦ በሸቀጣሸቀጦች ሱቅ ውስጥ መሸጥ ሊከለከል መሆኑን አሳወቀም። ዋና ምክንያት ያለው ደግሞ ንጽህናውን የጠበቅ አይሆንም በማለት ነው። ከወራት በፊት የ10 ብር ዳቦ ወይም የ30 ብር እንጀራን በፌስታል ይዞ መንቀሳቀስ ከ2 እስከ 5ሺ ብር ቅጣት ያስቀጣቸዋል የሚል መመሪያን አውጥቶ የነበረው አገዛዙ አሁን ደግሞ በአዲስ አበባ በተለምዶ የሚታወቁ ሱቆች ውስጥ እንጀራም ዳቦ መሸጥ ሊከለከል ስለመሆኑ ገልጿል። የወይዘሮ አዳነች አበቤ አስተዳደር በከተማዋ ካለው ዝም ያለ ረሃብ ላይ የምግብ ንጽህና ለመጠበቅ እንዳሳስበው ያሳወቀበትን መመሪያ ማዘጋጀቱንም አሳውቋል። በዚህም የተለያዩ ሸቀጣሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን ያገዛዙ ልሳናት ዘግቧል። ይህ ውሳኔ የደረቅ እንጀራ ንጽህናና የሸማቹን ጤና ለመጠበቅ ያለመ ነው ተብሏል። በሸቀጣሸቀጥ መደብሮች ውስጥ እንደ ሳሙናና ኦሞ ያሉ የጽዳት እቃዎች፣ እንደ ፊሊት በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ስለሚቀርቡ ደረቅ እንጀራን ከነዚህ አደገኛ ይዘት ካላቸው ጎጂ ንጥረ ነገሮች ማራቅ አስፈላጊ ሆኖ ተገኝቷል። እናም ይህ ውሳኔ ተላልፏል በማለትም የወጣው መግለጫ ላይ ተብራርቷል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይንም ለዚሁ መሸጫነት በተፈቀደ ቦታ ብቻ ይሆናል ሲልም አሳውቋል። እንጀራና ዳቦ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙም አስፈላጊው እርምጃ ይወሰድባቸዋል የሚል ማስጠንቀቂያም አስተላልፏል። በኢትዮጵያ የተከሰተው ወረርሽኝን በተመለከተ ጤና ሚኒስቴር ሰው መሞቱን አምኗል። ይህን መግለጫ የሰጠው የተደቀነውን አደጋ በተመለከተ መረጃ አውጥታል ያለውን ዶክተር ብልጽግና ካባረረ በኋላ ነው። ከሰሞኑ በደቡብ ኢትዮጵያ ክልል የጅንካ ከተማ ተከሰተ የተባለውና ሰዎችንም እንደገደለ የተገለጸው ቫይረስ ዓለም አቀፋዊ መነጋገሪያ እንደነበር ይታወሳል። ዛሬ የብልጽግናው ሚኒስቴር መስሪያ ቤት መግለጫ ሰጥቶበታል። የጤና ሚኒስትር ዶክተር መቅደስ ዳባ በደቡብ ኢትዮጵያ ክልል ጅንካ ከተማ በማርበርግ ቫይረስ በሽታ የተያዙ ሰዎች ሰዎች ህይወታቸው ማለፉን አምነዋል እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በስድስት ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋገጥነው የነበረው የሶስቱን ብቻ ነው ማለት ነው ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት ቲ ሌሎች ነገሮች አሏቸው ስለሚሆን ሶስት በፕሬዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲስ ስንጠራው ተጠርጣሪነት በምንለው ማለት ነው ነገር ግን ሶስቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደርግንባት ከ17 ምርመራዎች ሶስት ፖስቲቭ የሆነውን ያልናቸው እነዚህን ይጨምራሉ በአካባቢው የበሽታው መከሰት ከታወቀ ጀምሮ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታው ምልክት በታየባቸው 17 ሰዎች ላይ ምርመራ እንዳደረገ የጠቀሱት የጤና ሚኒስትሯም በበሽታው ከተያዙ ሰዎች ጋር ንክኪ የነበራቸው 129 ሰዎች ራሳቸውን እንዲለዩ ተደርጎ ክትትል እየተከናወነባቸው እንደሆነም ተናግረዋል። የህክምና አቅርቦቶችና የመከላከያ ቁሳቁሶች ስርጭት እየተከናወነና ና በአለም አቀፍ ድንበር መግቢያና መውጫ ቦታዎች ላይ የጤና ምርመራዎች በተጠናከረ ሁኔታ እየተካሄዱ ስለመሆኑም ገልጸዋል። የበልጽግናው መንግስት የሰዎችን ህይወት የሚታደጉ ሐኪሞችን ማገት ማሰርና ማፈን ተግባሩ እንግድ አይደለም። ከወራት በፊት ራበኝ ያሉ ዶክተሮችን አስሮ ስለ መግረፉ ተደጋግሞ የተዘገበ ነው። ከሰሞኑ ደግሞ በዚሁ በጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ቢኒያም አስራት በወቅቱ ቫይረስ አመጣሹ ማርበርግ እንደሆነ በተገመተው ተላላፊ በሽታ ሐኪሞችን ጨምሮ የሰዎች ህይወት መጥፋቱን ለዶች የበለሬዶ መረጃ መስጠታቸውን ተከትሎ ባለፈው ህዳር አምስት ከኃላፊነታቸው እንዲባረሩ አድርጓቸዋል። ለመደበቅ ጥረት ያደረገው አገዛዙ ቢያንስ በህመም የሞተን ሰው በተመለከተ ተናገረ የተባለን ሐኪም ማባረሩ ግን አነጋጋሪ መሆኑ አልቀረም። የሆስፒታሉ ዳይሬክተር በሆስፒታሉ ከታከሙ አራት ታማሚዎች መካከል ሁለት የሆስፒታሉ የጤና ባለሙያዎችን ጨምሮ ስድስት ሰዎች ተመሳሳይ የበሽታው ምልክቶችን በማሳየት ህይወታቸው አልፏል በማለት ባለፈው ሳምንት ለጣቢያው መረጃ ሰጥተው ነበር። ዶክተር ቢንያም በዚሁ በሽታ የታማሚዎች ህይወት መጥፋቱን ለጣቢያው ይፋ ካደረጉ በኋላ ዛቻና ማስፈራሪያ እንደደረሰባቸውም የቅርብ ባልደረቦቻቸው ተናግረዋል። የተማሪዎችን አመፅ ተከትሎ በተነሳው ተቃውሞ ለማፈን ሰዎችን ያስገደሉት መሪ የሞት ፍርድ ተላለፈባቸው። ፍርድ ቤቱ በሰብአዊነት ላይ የተፈጸመ ወንጀል ጥፋተኛ ናቸው በማለት የቀድሞ ጠቅላይ ሚኒስትር ላይ ውሳኔ ሰጥቷል። ከወራት በፊት አመፅ ከስልጣን የፈነቀላቸው የባንግላዴሿ ጠቅላይ ሚኒስትር መነጋገሪያ ነበሩ። በዛ ተቃውሞ ከስልጣን የተወገዱት የባንግላዴሿ የቀድሞ ጠቅላይ ሚኒስትር ሼክ ሀሲናም አሁን በሞት እንዲቀጡ ተወሰኑባቸዋል። በዳካ የተቋቋመው የእሳቸውን ጉዳይ የሚከታተለው ፍርድ ቤት ጠቅላይ ሚኒስ ሚኒስትሯ ባለፈው ዓመት በተማሪዎች የተመራውን ህዝባዊ አመፅ በኃይል እንዲቋጭ በማዘዝ በሰብአዊነት ላይ በተፈጸሙ ወንጀሎች ጥፋተኛ ሆነው እንዳገኛቸው አስረድቷል። የወራት ጊዜያትን በወሰደው የዚህ የፍርድ ሂደት ማጠቃለያ ላይ ፍርድ ቤቱ ሀሴና ባገዛዛቸው ወቅት በተፈጸመ የኃይል እርምጃና የዜጎች ግድያ ቀጥተኛ ተጠያቂ ናቸው ሲል ወስኗል። ባለፈው ዓመት በባንግላዴሽ የተቀሰቀሰው ተቃውሞ በመጀመሪያ የተጀመረው የመንግስት የስራ ምድብ ኮታ ማሻሻያ እንዲደረግ በተማሪዎች ቢሆንም የመንግስት የጸጥታ ኃይሎች በሰ ቀልፋኞቹ ላይ በወሰዱት ወታደራዊ እርምጃና በመቶዎች የሚቆጠሩ ሰዎች መገደላቸውን ተከትሎ ተቃውሞ ወደ ሀገር አቀፍ ህዝባዊ አመፅ መሸጋገሩ አይዘነቀም። አመፁን መቆጣጠር ያቃታቸው ሀሴናም ከስልጣን ተወግደው ሀገሪቱንም ጥለው ወደ ህንድ ለመሰደድ መገደዳቸውም ይታወሳል። ከስደታቸው በኋላም የኖቤል የሰላም ሽልማት አሸናፊው የኑስ መሪነት የሽግግር መንግስት በሀገሪቱ የተቋቋመ ሲሆን ይህ መንግስት በቀድሞ አስተዳደር የተፈጸሙ የሙስናና የጦር ወንጀል እርምጃዎችን ሲጀምር ልዩ ልዩ ፍርድ ቤቶችን አቋቁሟል። የሐሲና የሞት ፍርድም የዚሁ የሽግግር ፍትህ አካል ነው። በዓለም አቀፍ ደረጃ ጨቋይ መንግስታት ለማስወገድ የተደረጉ ህዝባዊ አመፆች ከቅርብ ጊዜ ወደ እየተስፋፉ ስለመምጣታቸው የሚታወቅ ነው። በአፍሪካ ደግሞ በቅርቡ የተደረጉ መሰል ተቃውሞዎች እንደ ማዳጋስካር ባሉ ሀገራት የአገዛዝ ለውጥ ሲያመጡም፣ እንደ ታንዛኒያ ባሉ ሀገራት ደግሞ በሺዎች ተገድለውበት ተዳፍኖ ቀጥሏል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬው ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።